እሺ በዛሬው ትምህርታችን ይዤላችሁ የመጣው ቪዲዮ የአማርኛ ፊደሎች ነው። እነዚህንም የአንደኛው ከሁለተኛው ሁለተኛው ከሶስተኛው እያንዳንዱ ፊደል የሚለያይበትን ድምፁን ቅርጹን በማየት በመስማት ድምፁን የምትማሩበት ይሆናል። ስለዚህ ትኩረት ሰጣችሁ ብትከታተሉት ታተርፉበታላችሁ። ስጀምርላችሁ የመጀመሪያዋ በአማርኛ ፊደል ገበታ የመጀመሪያዋ ፊደል ሀ ወይም ደግሞ ሀሌታዋ የምትባለዋ ናት። ከእሷ ጀምሬ እስከ በድረስ ያሉትን ዛሬ በክፍላን የማቀርብላቸው ይሆናል። እሺ ሀ ሁ ሂ ሀ ሄ ህ ሆ እደግመዋለሁ። ሀ ሁ ሂ ሀ ሄ ህ ሆ በጣም ብዬ ስለው ደግሞ ሃ ሁ ሂ ሃ ሄ ህ ሆ ቀጠይ ያለችው አፊደል ደግሞ ለ ሉ ሊ ላ ሌ ል ሎ ደግሞ አለው።

እሺ ቀጣ ያለችው ፊደል መ ሙ ሚ ማ ሜ ም ሞ። እደግመዋለሁ፣ መ ሙ ሚ ማ ሜ ም ሞ። ፈጠን ብዬ ስለው መ

ሳ ሴ ስ ሶ። በጣም ብዬ ስለው ሰ ሱ ሲ ሳ ሴ ስ ሶ። እሺ፣ ቀጥሎ ያለው ደግሞ ረ ሩ ሪ ራ

ጠን ብዬ ስለው፣ ሸ ሹ ሺ ሻ ሼ ሽ ሾ። እሺ፣ ቀጣይ ቀ ቁ ቂ ቃ ቄ ቅ ቆ። እደግመዋለሁ ቀ ቁ

ዩ ይ ያ ዬ ይ ዮ። ፈጠን ብዬ ስለው የ ዩ ይ ያ ዬ ይ ዮ። እሺ ቀጥሎ ያለው ፊደል ደግሞ ነ

እሽ ቀጠ ያለው ፊደል ዘ ዙ ዚ ዛ ዜ ዝ ዞ ደግመ ዋለው ዘ ዙ ዚ ዛ ዜ ዝ ዞ እሽ ፈጠን ብዬ ስለው ዘ ዙ ዚ ዛ ዜ ዝ ዞ እሽ ቀጠይ ያለው ደግሞ ዣ ዡ ዢ ዣ ዦ ደግሞ አለው ዠ ዡ ዢ ዣ ዤ ዥ ዦ። ለጠንብዬ ስለው ዠ ዡ ዢ ዣ ዤ ዥ ዦ። እሽ ቀጣይ ያለው ፊደል ደግሞ

ወደ ከመጀመሪያው ወደ መጨረሻው ስደግመው ጠ ጡ ጢ ጣ ጤ ጥ ጦ። ቀጥሎ ያለው ፊደል ደግሞ ጨ ጩ ጪ ጫ ጬ ጭ ጮ ወደ ኋላ ስመለስ ጮ ጭ ጬ ጫ ጪ ጩ ጨ። ከመጀመሪያው ወደ መጨረሻው በድጋሚ ስሄድ ጨ ጩ ጪ ጫ ጬ ጭ ጮ።

አሁን ደግሞ ከመጀመሪያው ወደ መጨረሻው ይሄዳለው። ጰ ጱ ጲ ጳ ጴ ጵ ጶ። ቀጥሎ ያለው ደግሞ ጸ ጹ ጺ ጻ ጼ ጽ ጾ። ወደ ኋላ ስመለስ

ቀጥሎ ያለው ፈ ፉ ፊ ፋ ፌ ፍ ፎ። እሺ፣ ወደ መጨረሻ ከመጨረሻው ወደኋላ ስንመለስ ደግሞ ወይ ደግሞ ከመጨረሻው ወደ መጀመሪያው ፎ ፍ ፌ ፋ ፊ ፉ ፈ አሁን ደግሞ ከመጀመሪያው ወደ መጨረሻው ፈ ፉ ፊ ፋ ፌ ፍ ፎ እሺ ቀጥሎ ያለው ፊደል ደግሞ ጸ ጹ ጺ ጻ ጼ ጽ ጾ ወደ ኋላ መለሳለሁ ጻ አይ ሚን ጾ ጽ ጽ ጻ ሲ ሱ ጻ ከመጀመሪያው ወደ መጨረሻው ሲሄድ ደግሞ ጻ ሱ ሲ ጻ ሴ

ፐ አሁን ደግሞ ከመጀመሪያው ወደ መጨረሻው ፐ ፑ ፒ ፓ ፔ ፕ ፖ። እሺ፣ ቀጥሎ ያለው አ ኡ ኢ አ ኤ እ ኦ። ወደ ኋላ መለሳለሁ። ወደኋላ ስመለስ ደግሞ ኦ እ ኤ አ ኢ ኡ አ። እሺ አሁን ደግሞ ከመጀመሪያው ወደ መጨረሻው ሲሄድ አ ኡ ኢ አ ኤ

ሁ ሃ አሁን ደግሞ ከመጀመሪያው ወደ መጨረሻው ይሄዳለሁ። ሀ ሁ ሂ ሃ ሄ ህ ሆ። ቀጥሎ ያሉት ደግሞ በአማርኛ ፊደል ገበታ ላይ ወይም ደግሞ የአማርኛ ዲቃላ ሆህያት የሚባሉት ያካተተ ነው ብያቸዋለሁ። መጀመሪያው ላይ ዲቃላ ሆህያት የምንላቸው እነዚህ ናቸው። ዲቃላ ሆህያት ተብሎ የሚጠሩ ፊደላት እነዚህ ናቸው። አሁን ደግሞ እነዚህ ዲቃላ ሆህያት የምንላቸው ቅርጻቸው፣ ድምጻቸው እያንዳንዱን አንድ በአንድ እናያለን። በጋራ እንመልከተው ኋ ሏ ሟ ሷ

ይህን ይመስላል ፊደሎቹ እነዚህ ናቸው። እያንዳንዱን ፊደል ከርሰሩን ተከትላችሁ ቅርጹንና ድምፁን መለየት ትችላላችሁ። ከርሰሩን ወይም ደግሞ ጠቋሚዋን ተከትላችሁ ስትሄዱ ከርሰሩ የሚያመላክታችሁ ቅርጹ ምን አይነት እንደሆነ፣ ድምፁ ደግሞ ምን ተብሎ እንደሚጠራ እያንዳንዱ ፊደል አንዱ ከአንዱ የሚለይበትን የአንደኛው ከሁለተኛው፣ ሁለተኛው ከሶስተኛው እያንዳንዱ ፊደል ሶስት ሰባት ዝርያ ያለው እነዚህን አንዱ ከአንዱ እንዴት እንደሚለይ ለመለየት ከርሰሩን ተከትላችሁ ስታዩት ቅርጹን ትለያላችሁ። ድምፁ ደግሞ እንዴት ተብሎ እንደሚጠራ ድምፁን እያዳመጣችሁ ሁለቱን አቀናጅታችሁ ቅርጹን እና ድምፁን መለየት ትችላላችሁ። ስለዚህ በትኩረት ትኩረት ሰጣችሁ ጊዜ ሰጣችሁ ብታዩት እና ብታዳምጡት ቪዲዮውን ትማሩበታላችሁ፣ ታተርፉበታላችሁ። ስለዚህ ቪዲዮውን አይታችሁ ስትጨርሱ ላይክ፣ ሼር፣ ሳብስክራይብ ማድረግ አይዘነጋም። መልካም ጊዜ፣ መልካም ቀን፣ ነገ በሌላ ዝግጅት እስከምንገናኝ መልካም ጊዜ ይሁንላችሁ።